በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እግዚአብሔር አምላክ ስለ ክርስቶስ ብለው ክርስቲያን ስለሆኑ ብቻ ሰማዕትነትን እየተቀበሉ ያሉ የወንድሞቻችን የህዞቻችን ነፍስ ይቀበልልን። በትላንትና ዕለት በህዳር አንድ ቀን ጣለታ ቅዱስ ገብርኤል በሚባል አካባቢ በአርሲ አካባቢ ማለት ነው ሶስት ምእመናን እንደተገደሉ ከአካባቢው ደረሰ ማስረጃ ያሳያል ማለት ነው። እግዚአብሔር አምላክ ነፍሳቸውን ይቀበልልን። የሚገርመው ነገር እነዚህ ሰዎች ስራቸው ላይ ያሉ አውድማ ላይ እህል እየወቁ እያለ ነው እንግዲህ በጥይት ተደብደበው የተገደሉትና ለምን ሲባል ያው ክርስቲያን ስለሆኑ የክርስቶስን መገለጫ የሆነውን መስቀሉን በአንገታቸው ላይ ስለተሸከሙ ሶስቱን ምእመናን የክርስቶስ ተከታይ የሆኑ አንደኛ ዲያቆን እዮቅ እጅጉ የሚባል ሁለተኛ ደግሞ ወጣት ጥላሁን ቦጊ የሚባል እና አዳጊ ጻድቃን የሚባሉ ክርስቲያን ምእመናን እንግዲህ በስራ ቦታቸው ላይ እያሉ ክርስቶስ ጠርቷቸው በአንድ በሌላ መንገድ እዚህ ዓለም አርፈዋል ማለት ነው። እግዚአብሔር አምላክ የማታልፈውን ገነት መንግሥተ ሰማያት ያውርስልን።